ችህታችን እህታችን ያወል ጓደኛ ማለት ነው። ሰአዲን የራሷ ጉዳይ እያለች አንዳንድ ቃላቶችን እየተናገረች ያው ተመልካችንም ትንሽ አስቀይማ ነበርና ዛሬ እንግዲህ ላወሌ ስጦታ ይዛ ለተመልካች ደግሞ ይቅርታ ልትጠይቅ መጥታለች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩ በአዲስ ቪዲዮ ብቅ ብያለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጀምሩት ዘንድ ጋብዣለሁ፣ ማለት ነው። ውድ ቤተሰቦቼ፣ ላይክ ሸር እያረጋችሁ የምታበረታቱኝ ደግሞ ፈጣሪ ሀይር ጀዛችሁን ይክፈልልኝ። ከልብ አርጌ አመሰግናለሁ፣ እወዳችኋለሁ። ከኔ በላይ ደግሞ ፈጣሪ ውደዳችሁ፣ ማለት ነው። ሁላችሁንም በያላችሁበት ሰላማችሁን ያብዛልኝ፣ ውድ ቤተሰቦቼ። እንግዲህ ዛሬ ባለፈው አወል ከዱባይ ጓደኛዬ የመጣች ከስድስት ዓመት በፊት የማውቃት ጓደኛዬ ብሎ ይዟት መጥቶ ነበር፣ እና በመሀል ደግሞ ሰዓዲ በቪዲዮ ወታ አይ እኔ እና እሱ ከጋብቻ በፊትም የአንድ ዓመት ትውውቃለን እና ስለዚህ ዋሽቷል ብላ ነበረ። እንግዲህ በዛም ዙሪያ ላይ እንግዲህ አወል ሰዓዲ ቀንታ በቪዲዮ መጣች ብሏል ማለት ነው። ወንዶች እኮ ሴቶቻቸው ሲቀኑባቸው ደስ ይላቸዋል። አንተም ላይ ደግሞ ፊትህ ላይ ይነበባል ማለት ነው። የሰዓዲ መቅናት እንዳስደሰተህ ይለ ይባሃል ማለት ነው። እና እንግዲህ ልጅቷም ያወል ጓደኛ ማለት ነው። ተመልካችን በጣም ይቅርታ፣ እናንተ እንደምታስቡት አይደለም እኛ በፍጹም ኖርማል ጓደኛዎች ነን በዚህ ምንም ነገር እንዳታስቡ ብለዋል ማለት ነው፣ ሁለታቸውም። እኛ እንግዲህ እናንተ ኖርማል ጓደኛ ሆናችሁ አልሆናችሁ የራሳችሁ ጉዳይ፣ የሚጠቅማችሁም የሚጎዳችሁም ራሳችሁን ነው ማለት ነው። ግን አወል ሚስት እስካለህ ድረስ ኖርማል ጓደኛ ምናምን ነገር ኖርማል ጓደኛ ከሆነች ደግሞ ማለት ነው ከሚስትህም ጋር እኩል አርገህ አግባብተህ ነው ጓደኝነቷን መቀጠል ያለባችሁ ብዬ ነው ማምነው። ለምን ብትል ሴት ልጅ ናት እና ውስጧን እንዳይሰማት ማለት ነው። ሰዓዲን እንደዛ ብታደርግ አሪፍ ነገር ነው ብዬ አምናለሁ። እኔ ጓደኛ አትያዝ አይደለም የምንልህ፣ ግን ደግሞ ጓደኛም ሲያዝ አለው ልክ እና መልክ አላደል። ባለ ትዳር ስትሆን እኮ የሆነ ገደብ አለው እና ስለዚህ ያንን ነገር ብታስተካክል ባይነኝ ማለት ነው። ያለብኝን ነገር ሁሉንም ነገር እኔ አድርግ ያለሁ ሳዕድንም ቢሆን ይቅርታ ጠይቅ ያለሁኝ እኚህ። እሷ ናት እምቢ ያለችው ብለሃል? በእርግጥ አዎ። ይቅርታ ጠይቅሃታል በጊዜው። ያው እሷ ስላናደዳት ነው፣ አስራ አምስት ቀን ሙሉ ስለዘጋሃትና ስላልነገርካት ነው የሚሆነው። ይህን ነገር ደግሞ ቀስ እያላችሁ እየተመካከራችሁ አስተካክላችሁ ትዳራችሁን በስርዓት ብትመሩ ባይነኝ ማለት ነው። ለምን መሰላችሁ? ሌላውም ወጣት እንዳይበላሽ። እናንተ ለድራማ ነው የጀመራችሁት፣ ሰው ልታስተምሩበት ነበረ። ግን ደግሞ መስመር እየሳተ እየሄደ ስላቃተ፣ ይሄ በትዳር ላይ የሚሰራ ስራ ወላይ ነው የምላችሁ። መስመር እየሳተ ነው ያለ። እንደምታዋቸው ኡስታዞችም የተለያዩ ሰዎች በተለይ በተለይ በድናችን ላይ እኛ ድናችን ይሄን ስለማይፈቅድ ድናችንን እባካችሁ አታሰድቡብን፣ እባካችሁ ለዶላር ብራችሁ፣ እባካችሁ በድናችን ላይ ነው እየተጫወታችሁ ያላችሁት፣ እያሉ ኡስታዞችም ሆኑ ሁሉም እየተናገሩ ነው። አብዱራሂም አህመድም ባለፈው ለሰኢድ መልእክት አስተላልፏል ማለት ነው። ለሰኢድ ብቻ ሳይሆን ያ ለባለትዳሮች እሱን መሰል በትዳራቸው ላይ እንደዚህ አይነት ቪዲዮ የሚሰሩ ሰዎችን ሁሉ ይመለከታል ማለት ነው። እና በዚህ ነገር ላይ ውድ ወንድሞቻችን ብትሰሩበት፣ ያኔ ገደብ አድርጋችሁ ብትሰሩ ባይነኝ ማለት ነው። ከፈጣሪ መንገድ የሚያወጣ ሳይሆን ለብር ብላችሁ ለዶላር ብላችሁ ሌላ መንገድ፣ የተሳሳተ መንገድ ባታመጡ ባይነኝ ማለት ነው። እንግዲህ አወልም ይመስለኛል እንደው እንደው ሳስባቸው የታረቁ ይመስለኛል የታረቁ ይመስለኛል። ሁሉ እንደገና ደግሞ እንደው ሙድ እየያዘም ቢሆን ማለት ነው የመዳም የዋሆች ይብሏል ማለት ነው። እቺ ነገር ነገር አላት ሚስትየቱም ታውቃለች ይመስለኝ። የምሮ የዋህነታችንን በግልጽ ተናግሯል ማለት ነው። እንግዲህ እናንተ ያያችሁትን ነው የምታምኑት፣ እኛ ደግሞ በውስጥ ለውስጥ ሰላም ኑሮ ነው የምንኖረው እያለን ሳይሆን አይቀርም ይመስለኛል እላቸዋለሁ። ውድ ቤተሰቦች፣ እንግዲህ ልጅቷም የአወል ጓደኛ፣ እኔ ላንቺ አንድ የምመክርሽ ነገር፣ ምን ብለሻል? እሱን ለማጽናናት ብዬ ነው የራሷ ጉዳይ ያልኩት ብለሻል። ሴት ልጅ ነሽ፣ በሴት ልጅ ላይ እንደዚህ አይባልም። ማጽናናት ካለብሽ ሁለቱንም ወገን ይዘሽ አንድ ላይ ነው ማጽናናት ያለብሽ እንጂ ጓደኝነት ደግሞ ባለትዳር እስከሆነ ድረስ ለሱ ብቻ አይደለም፣ ጓደኛ መሆን ያለብሽ ለሁለቱም ነው መሆን ያለብሽ። ለምን ሰዓዳ ውስጧን እንዳይሰማት ማለት ነው። ሴቶች ያው ሁላችንም የምናውቀው ነው መሰለን እሱን ብቻ እሱን እሱን እያልሽ እንትን የምትይ ከሆነ እርግጠኛ ነኝ ኖርማል ጓደኝነት ብቻ አይሆንም ማለት ነው። እና ወደ ሌላ መንገድ ሊመራችሁ ይችላል። ጥሩም አይደለም ማለት ነው። እንደገና ደግሞ አወል ማለት ነው ይሄን ልታውቁት ይገባል። ሀገራችን ላይ እንደዚህ እየተቃቀፉ ሰላም መባባል ያለ ነው ምናምን ነገር መሰለኝ አባባለህ ማለት ነው። ያን እኮ የሚያደርጉት ጠለቅ ብለው በድናቸው በደንብ ያልተማሩት ምናምን ካልሆኑ በስተቀር አሁን ላይ እኮ የተማረው ሕብረተሰብ ብዙም እንደዚህ አጅነቢ ሴት ጋር መተቃቀፍ ምናምን ነገር የሚባለውን ነገር ትቷል። ሰው እንኳን አይደለም ከተማ አካባቢ ገጠር አካባቢ እንኳ አይ ይሄ ነገር ድናችን ካልፈቀደ እያሉ በሰላምታ ብቻም እያረጉ ነው ያሉት አይደል እንዴ። እና እንዴት ነው የማይቻለው? እንዴት ነው እንደዛ ነገር ሊሆን የሚችለው አንተ ደግሞ ብዙ ታቃለህ፣ በሜዲያም ቢሆን ብዙ ነገር አይተሃል፣ አይደለም ቁርአንም ደግሞ ሳትቀራ ቀርም ከዚህ በፊት ስትቀራ ስላየሁ ማለት ነው። እና ከሴት ጋር ከሀጅ ነቢ ሴት ጋር ብዙ ቅርርብ ባታደርግ ሚስት እያለህ ልጅ እያለህ ባይነኝ ማለት ነው። እንግዲህ ልጅቷንም የቅርታዋን ተቀብለናል ማለት ነው። ይቅር ባዮችን ፈጣሪ ይወደዋል፣ እኛም የቅርታውን ተቀብለናል። እንግዲህ አንቺ አሁን ማድረግ ያለብሽ እህታችን ከሁለቱም ሁነሽ አስታርቀሽ አንድ ላይ እንድትመጡ ነው የምንፈልገው። ማለት ነው እንግዲህ አወል፣ ያችኛዋም ልጅ ወደ ስራ በስራ ጉዳይ ለትንሽ ጊዜ ራቅ ስላለኝ ነው፣ ከዚህ ስትመለስ ይቅርታ ትጠይቃታለች ሰአድንም ብሏል እና መልሳችሁ፣ በትዳራችሁ ዙሪያ የሚያጠነጥር ፕራንክ ነገር እንዳይለምዳችሁ ባይነኝ ማለት ነው። ሌላው ወጣቱም ከኋላ የሚመጣው ወጣት የሚማርበት ነገር ይዛችሁ የምትመጡ እንደሚሆን ተስፋ አደርጋለሁ ማለት ነው። እንግዲህ ሰዓዲዬም ትዳርሽ እንዳይበተን እልህ የሚባልን ነገር ወደ ኋላ ተወት አድርጎ ሁለታችሁም ተስማምታችሁ አንድ ላይ እንደ እስተ ዛሬው በራሳችሁ ዐይዳ ይታይላችኋል ቪዲዮ የምር በራሳችሁ አይዲያ እየሳቃችሁ እየተጫወታችሁ፣ እርስ በራሳችሁ ፕራንክ እየተደራረጋችሁ በትዳር ዙሪያ የሚያጠነጥን ሳይሆን የተለያዩ ፕራንኮችን እየሰራችሁ ስራችሁን ስሩ፣ እደጉ ነው የምለው እና ውድና የተከበራችሁ የቻናሌ ቤተሰቦች እናንተም ስለዚህ ያላችሁን ሀሳብ አስተያየት በኮሜንት እያስቀመጣችሁ እኔንም አበረታቱ ማለት ነው። እንግዲህ አወሌ ይመስለኛል የታረቁ ነገር ይመስለኛል። ዛሬ ደስታው ፊቱ ላይ ይለይበታል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እናንተ ምኔን አበረታቱኝ፣ አዲስ ነኝ ማለት ነው። አይከፈልበትም፣ ላይክ ሸር አድርጉልኝ እላችኋለሁ ማለት ነው። እንግዲህ ይቅርታም ጠይቃለሁ ልጅቷ አወልዬም፣ እንግዲህ የመዲያም የዋሆች የምሰሙትን ሁሉ እያመናችሁ ረጋ በሉ ተረጋጉ ብሎና ልሽሽ እንረጋጋለን። ውድ ላይ ተከበራችሁ ቤተሰቦቼ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን፣ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁ በሰላማችሁ ብዙ ትርፍ ይበልኝ። ሰላም ቆዩልኝ። ሰላም ሁኑልኝ።